የዛሬው ስጉር ነው። የቤቲ ተንኮል ያው እንደምናውቀው ቀጥሏል ማለት ነው። ኪራን በግድ የራሷ ለማድረግ አሁንም ጥረት እያደረገች ነው። አንድ ነገር ከማድረግ ደግሞ ወደኋላ የማትል ናት ማለት ነው። ቤቲ ሰላም ሰላም። ውድ ሀገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም እንዲሁም በዓለም ዳርቻ ያላችሁ እግዚአብሔር አምላክ ይጠብቃችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም አዳዲስ ቪዲዮችን አዳዲስ መረጃዎችን ይዤ እንድመጣ ዘንድ ሁላችሁም እንድታበረታቱኝ በአክብሮት እጠይቃለሁ። እንደምታበረታቱኝ ደግሞ ተስፋ አድርጋለሁ ማለት ነው። ስለምታበረታቱኝም ደግሞ እጅግ አድርጌ አመሰግናለሁ። የጽናት ድራማ እንደ ኔሱስ ሲሆንባችሁ ፕሊስ በላይክ ጀምሮ እንዲሁም ደግሞ ኪራና ጽናት ዞሮ ዞሮ አንድ ይሆናሉ የምትሉ እንደኔ የጽናትና የኪራ አንድ መሆን የናፈቃችሁ በድጋሚም ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቶኝ ማለት ነው። ምክንያቱም ከዚህ በፊትም ኪራና ጽናት ዞሮ ዞሮ አንድ ይሆናሉ ብዬ ተስፋ ሳደርግ አንድ ሆኖ ነበረ። ፍቅራቸውንም በአደባባይ ገልጸው ነበረ። ሁላችንም ደግሞ ቪዲዮን ተመልክተናል። ነገር ግን ዛሬ ላይ ደግሞ ያየሁት ትንሽ ጽናት እየን ስለከፋት እኔንም ከፍቶኛል ማለት ነው። ምክንያቱም ሁላችንም በጉጉት ስንጠብቀው የነበረ ሁለቱም ፍቅራቸውን ሲገላለጹ በአንድነት ሲቀጥሉ ሲጀምሩ በጣም ደስ ብሎ ነበር። ሁላችንም ደስ ብሎ ነበረ። ነገር ግን አሁን ላይ ደግሞ ያው የቤቲን ተንኮል ሁላችንም እናውቃለን ከዚህ በፊትም ፍቅሬን እንደቀማሽ እኔም ደግሞ ልጅሽን እቀማሻለሁ ብላ ያው የገባችውን ቃል ፈጸመች። እንዲሁም ደግሞ የጽናትም ልጅ ሞተ ማለት ነው። ከዛ በኋላም ደግሞ ከቤት አስወጥቶ ኪራ ያው ቢያስወጣትም አሁንም በሰራተኛ ጀርባ ሆነ የምታደርገው ድርጊት በጣም አሁን ላይ ከባድ ነው። ምንድን ያደረገችው? ሰራተኛዋ ሲጀመር ያው ኪራ ምንም የሚያውቀው ነገር የለም። ጽናትም ግን ብትጠረጥርም ምንም ጽናትም የምታውቀው ነገር የለም። ነገር ግን ቤቲና ሰራተኛዋ አንድ ናቸው፣ ከሆዳቸው አንድ ነው ማለት ነው። ሰራተኛዋ ደግሞ ለብር ብላ ያው ምንም ነገር ስለሌላት፣ እንዲሁም ደግሞ ልጇንም ለማሳደግ ስትል፣ ልጇንም ለማሳከም ስትል ብር ያው የማያደርገው ነገር የለም ማለት ነው። ነገር ግን ልጄን ለማሳከም እያልኩኝ እኮ የሰውን ፍጥር የሰውን ህይወት በጠበትኩኝ እያለች ሰራተኛው ራሱ አሁን ላይ ቆጭቷት የምር እያለቀሰች አዝና ትገኛለች። ሰራተኛዋ ማለት ነው። ሰራተኛዋ ይህንን ነገር እንድታደርገው የምታደርገው ደግሞ ቤቲ ናት። ይህንን የምታደርገው ቤቲ ናት ከውጭ ሆና። ያላነሰ ብር ለሰራተኛዋ እየከፈለቻት ከውጭ ሆና ይሄንን በደል ወይም ደግሞ ጽናትና ኪራ እንዲለያዩ አብረው እንዳይሆኑ እያደረገች ያለችው በመጀመሪያ ቤቲና፣ ሲቀጥል ደግሞ ሰራተኛዋ ሁለቱም አብረው እያደረጉ ነው ይሄን ድርጊት ማለት ነው። እናም ምንድን ያደረገችው ጽናት ሻወር ስትወስድ በቪዲዮ ቅረጭና፣ ራቁቷን ቅረጭና ላኪልኝ ከዛም በኋላ ራቁት የተነሳችውን ፎቶ ብዬ እበትነዋለው፣ ከዛ በኋላ ኪራን የራሴ አድርጓለው አምስት አመት የደከምኩበትን ሶስት አመት ፍቅሬን ያልኩበትን በቀሌን እወጣለሁ ብላ ነው ይሄንን ድርጊት የፈጸመችው። ኪራም ደግሞ ጽናትን አሳልፎ ያለ መስጠት ሲል ቀጥታ ቤቲን ወደ ቤት ይዞ መጥቷል ማለት ነው። እሱ ወዶ አይደለም፣ ወይም ደግሞ ጽናትን ስለከዳት አይደለም። ጽናትን በጣም ነው የሚወደው፣ በጣም ነው የሚያፈቅራት፣ በጣም ነው የሚያከብራት። ነገር ግን የጽናት ገላ በየቦታ ከሚበተን መታ ቤት ውስጥ ቀመጥ። ቤቴ የኔ አይደለም እንዴ ብሎ እሱ ማንገቱን ደፍቶ ተናገረ። ጽናትዬ ያው ምንም የምታውቀው ነገር የለም ተናዳ፣ እኔስ ፍቅሬስ ብላ በጥፊ መታችው ማለት ነው ነው ነገር ግን ኪራ ለጽናት አዝኖላት ነው። ምክንያቱም ቤቲ ያው አንድን ነገር ከማድረግ ወደኋላ እንደማትል ሁላችንም እናውቀዋለን። ከዚህ በፊትም ፍቅሬን እንደነጠቅሽ ልጅሽን እነጥቅሻለሁ ብላ መጥፎ ድርጊት ፈጸመች ማለት ነው። በዛን ሰዓት ጽናትዬ ልጇን አጣች ማለት ነው። ሲቀጥል ደግሞ አሁን ላይ ፍቅሬን እንደቀማችኝ ሁለቱም እንደማይዘልቁ ለማድረግ ምንድን ያደረገችው ሲስተም ፈጠረች። በሰራተኛዋ ቆማ ሰራተኛዋ ደግሞ ለገንዘብና ለጥቅም ስትል እንዲሁም ልጇንም ለማሳከም ስለፈለገች ምንድን ያደረገችው ቤቲ አርግ ያለቻትን ነገር እያንዳንዱ ነገር ስታደርግ ነበረ። በነገራችን ላይ ስትከታተላቸው ቼክ ስታደርግም ነበረ ቪዲዮን እንደተመለከት ነው ማለት ነው። ነገር ግን አሁን ላይ ቪዲዮን ቀረጸችና ለቤት ለቤቲ ላከች። ቤቲ ደግሞ ፎቶ እንደ ፎቶ ማለት ነው ቀራርጸው አሽጋው በሩ ላይ ጣለችው ማለት ነው። ሰራተኛዋ ምንም እንደማያውቅ ያንን የጣለችው ቤቲ ያው ከቤቲና ቤቲና ሰራተኛዋ ሁለቱም እነሱ ከወዳቸው አንድ ነው፣ በነገራችን ላይ ልክ እንደማያውቅ አስመስላ ቀጥታ ቤቲ በራፉ አጠገብ የጣለችውን ፎቶ ቀጥታ ይዛ መጣች ማለት ነው። ሰራተኛዋ ምንም እንደማያውቅ ማለት ነው። ይዛ መጣችና ለማን ነው ለኪራ ሰጠችው። ኪራ ደግሞ ምንድን ነው ከየት ነው ያገኘችው ክፈችው ሲላት፣ አይ እኔ እኮ አላውቅም፣ ምን እንደሆነ አላውቅም። እኔም እኮ ምናልባት ምን ይሁን ብዬ እኮ ነው ለአንተ የሰጠሁት እንጂ ጭራሽን የውትም ምን ይሁን አላውቅም አለች። ነገር ግን እኮ አይተዋለች ገና እንዲህ ከመሬት ስታነሳ አይታ ያው አይታዋለች ፎቶውን በነገራችን ላይ አይታ። ያው ከቤቲ ጋር ግንኙነት እንዳላት በደንብ ነው የምታውቀው። ያው ኪራና ጽናት አያውቁም፣ ማንም ሰው አያውቅም። ምሩን፣ በጣም ተናዳለች። እንዲሁም ደግሞ አሁን ላይ ናሆሜ በጣም ነው የተበሳጨው። በጣም በጣም በጣም፣ የአንቺ ድርቅናሽ ይገርማል፣ ከእሱ ይልቅ የአንቺ ድርቅናሽ በድርቅናሽ ነው የመጣሽው እያለ በጣም ፌንት ነቅሏል። ምሩ ደግሞ አላምንም፣ ይሄ ነገር ህልም መሆን አለበት አላምንም ያለችው ምክንያቱም ኪራ አንገቱን ደፍቶ ምንድን ያለው ይሄ ቤት የኔ ነው አይደል? አዎ ቤቲ ከእኛ ጋር ትኖር ነው ያለው ምክንያቱም ይሄንን ሚስጥር ለማንም አልተናገረም። ይሄን ሚስጥር ራቁቷን እያለች የቀረጸችው ሰራተኛዋ ናት። ሰራተኛዋና ቤቲ አንድ ሆነው ነው ይሄንን ድርጊት ይህን ተንኮል የፈጸሙት። ሰራተኛዋ ለብር ስትል ነው ለብር ስትል ነው ሰራተኛ ያደረገችው። አንደኛ። ሁለተኛ ቤቲ ደግሞ ኪራን የራሷን ለማድረግ ነው። ምክንያቱም ከጽናት ጋር ኪራ እንዲቀጥል አትፈልግም። መበቀል ነው የምትፈልገው ቤቲ አሁን ላይ። መጀመሪያ እኔ ፍቅሬን ብዬ ፍቅሬን አልተቀበልክም፣ ነገር ግን አሁን በቃ መበቀል እፈልጋለሁ አሊያ አለችው። ቤትህ እማትወስደኝ እማት መልሰኝ ከሆነ ይሄንን የጽናትን ራቁት የተነሳችው ፎቶ ብዬ ነው እምበት ነው ስትለው፣ ያው እሱ ደግሞ ጽናት እንድትዋረድ ወይ ደግሞ የሆነ ነገር እንድትሆን በፍጹም አይፈልግም። ኪራ ጽናትን ከምትነኪያት አለ እኔን ምንም ማድረግ ትችያለሽ ነው ያላት። ከዛ እኔ አንተንም ቢሆን ጽናትንም ቢሆን ሁለታችሁንም አለቃችሁም፣ ጽናትንም አለቃትም ያለችው ማለት ነው። የሚገርማችሁ ነገር ከዛ ያው ኪራም ግራ ተጋባ። የጽናት ፎቶ እንዳይበተን የጽናትን ሚስጥር ለመደበቅ ያህል ቀጥታ ቤቲ እንድትኖር ፈቀደ ማለት ነው። አያችሁ ቤቲ እንድትኖር የፈቀደበት ምክንያት የጽናት ሚስጥር እንዳይወጣ፣ ጽናት ምንም የምታውቀው ነገር የለም ሻወር እየወሰደች እያለ ሰራተኛዋ ቀረጸች ለገንዘብ ብላ አያችሁ እና በዚህ የተነሳ ምንም የምታውቀው ነገር የለም ጽናት። እና ደግሞ ደጋግሞ ሰበረኝ፣ ይሄ እንደሚሆን አቅ ነበረ እያለች አሁን ላይ በጣም አዝናለች። በጣም ከፍቷታል፣ በጣም ከፍቷታል። በዛን ሰዓት ፍቅራቸውንም ሲገላለጹ ደግመህ ከሰበርክኝ እኮ እኔ አንተንም አባት ንም አጥቼ እኔ ሰው መሆን አይመስለኝም ባለችበት ሰዓት እኔ በፍጹም ከእንግዲህ አልጎዳሽም፣ በፍጹም አልጎዳሽም። አንቺ ጥለሽኝ ካለሽ በስተቀር እኔ በፍጹም አልጎዳሽም። እኔ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ ሲላት እሷም እኔም እኮ አፈቅረሃለሁ በጣም እኮ እወድሃለሁ። ግን እኔ የምፈራው በድጋሜ ከሰበርክኝስ በድጋሜ ሰባብረህኝ ከጣልክኝ እኮ እኔ ሰው አልሆንም። ከአንተን ከአንተ በምርቅበት ሰዓት ባዶነት ይሰማኛል ብላ አፈቅረሃለሁ ብላ ሁለቱ ያው ፍቅራቸውን ገለጹ። ደስ በሚል ሁኔታ እየቀጠሉ ነበረ። አሁን ላይ ደግሞ በቤቲ ምክንያት በመካከላቸው ንፋስ ገባ ማለት ነው። ኪራ ደግሞ ግድ ሆኖበት ነው ቤቲን ያመጣት። ለምን የጽናት ሚስጥር እንዲወጣ በፍጹም አይፈልግም። ጽናትንም ማጣት አይፈልግም። ያለውን ነገር ደግሞ በሰፊ እናያለን። እስቲ አስቴታቸው እንደተለመደ በኮሜንት አስቀምጡ። ያው እውነተኛ ፍቅር ላይ ውጣ ውረድ አለ፣ ብዙ ችግር አለ፣ ብዙ ነገር ይፈጠራል። እውነት ለመናገር ድራማ ቢሆንም በእውነተኛ ፍቅርን በምንመጣበት ሰዓት እውነተኛ ፍቅረኛ ሞች በሚኖሩበት ሰዓት በጣም እየተዋደዱ እየተጨቃጨቁ የተወሰነ ጊዜ ከኖሩ በኋላ በመካከላቸው የሆነ ነገር ይፈጠራል። እነሱ ለመለያየት ማለት ነው አያቸው። ነገር ግን ዞሮ ዞሮ አንድ መሆናቸው አይቀርም። ምክንያቱም ከዚህ በፊት ቪዲዮ እንደተመለከት ነው በኪራና በ ጽናት መካከል ብዙ ነገር ተፈጥሯል። ሁላችንም አይተነዋል። ጽናትዬ ልጇን እስክታጣ ድረስ በማን ምክንያት? በቤቲ ምክንያት በኪራ ፍቅረኛ ምክንያት ነው ያጣችው ማለት ነው። እና አሁን ላይም ደግሞ ሁለታቸውን ለመለያየት አስባ አቅዳ ወስና ተነስታለች። የአምስት ዓመት ፍቅሬን እኔ ደግሞ በቃ እንደውም አልፋታህም አንተንም ብትሆን ጽናትንም በፍጹም እኔ ለበበቀል የመጣው ብላ በጣም በቃ አሁን ላይ ወስና ተነስታለች ማለት ነው። በቃ ወስና ስትነሳ ችግሩ ምንድን ነው? ይሄ ሚስጥር ደግሞ ይወጣል ይበተናል፣ በማለት ኪራ ለጽናት እያስቦ ነው አሁን ላይ ቤት ያመጣ ትወስደኛላ አትወስደኝም ሲላት፣ እሱ ህልምሽ ነው የት ነው የምወስድሽ ሲላት፣ ቀጥታ ቤትክ ነዋ የምትወስደኝ አለችው ማለት ነው። ነገር ግን ደነገጠ። ምክንያቱም አሁን እምቢ የምትለኝ ከሆነ አለችው ይሄንን ፎቶ በታትኜ ነው ማዋርዳት ብላ ተናገረች። ስትናገር ጽናት እንድትዋረድና ፎቶዋ ደግሞ እንዲበተን ስላልፈለገ ቀጥታ ቤቲን ይዟት መጣ ይዟት ሲመጣ እንዴ ኪራ ምን ሆነክ ነው ምን አስነክታት ነው ምን አስነካችክ ምን ሆነክ ነው ብላ ጽናት ብታናግረውም መልስ ሊመልስ አልቻለም ነገር ግን ምንድን ያለው ይሄ ቤቴ ነው በቃ ቤቴ እዚህ ነው እምትኖረው፣ ብሎ ሁለት ቃል ብቻ ተናግሮ አንገቱን ደፍቶ ከፊት ለፊታቸው ተለየ ማለት ነው። ምክንያቱም በተፈጠረው ነገር በጣም አዝኗል፣ በጣም ከፍቶታል። ኪራ ልክ አይደለም ውስጤ እኔ ይነግረኛል እያለች ነበረ፣ ከጓደኛዋ ጋር ጽናትዬ ማለት ነው። ለካም ይሄ ነገር ተፈጥሮ ነው በጣም ከባድ ነው ምክንያቱም የተፈጠረው ነገር በጣም በቃ ከባድ ነው። ፍቅራቸውን አጣጥመው ሳይጨርሱ ብላለች እኮ ጽናት፣ ፍቅራችን እንኳን አጣጥመን ሳንጨርስ ይሄ ነገር በማላችን ተፈጠረ። ነገር ግን ምን እንደሆነ እኔ ግራ ገብቶኛል። ምን አስነክታው ይሁን ቤቲ? ምን ሆኖ ነው ኪራ? በቃ እንደ መጀመሪያ አይደለም። በቃ አሁን ላይ ግራ ተጋብታለች ማለት ነው ጽናትዬ። ነገር ግን ዞሮ ዞሮ እንደሚገናኙ እኔም ተስፋ አደርጋለሁ እና ውድ የጽናት ድራማ ተከታታዮቼ እናንተስ ምን ትላላችሁ? አስቴታችሁን በኮሜንት አስቀምጡ። የኪራና የጽናት ነገር መቼም ቢሆን ይቀጥላል። መቼም አይለያዩ፣ ምንም የሚፈጠር በመካከላቸው ዞሮ ዞሮ መገናኘታቸው አይቀርም። እኔ ተስፋ አደርጋለሁ። ቤቲም ያው የፈለገችውን ነገር አሁን ላይ ብታደርግም ያው አይሰራም ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ነው የምወዳችሁ። ባይ ባይ።